በውሃቢነት የሚለው እንዴት መጣ? ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈጥድ መስረቅን እንዲህ አይነት አስተምሮት ይማል። ሰውን በዚህ ደረጃ ማክፈር ምን የሚሉት ትልቅ ሰው ይባላል። ይህ የሃይማኖት አባት ነኝ ይባላል። አላህ ዛና አሻንጉል ቄቃ የሚወጣ የሚያሳዝነው፣ አንተን ኡመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ አሊሞች በአ ስጠባበቅ ነበር። በተደጋጋሚ ስለ አፍናን እየጠየቃችሁኝ ነው፣ በውስጥም እየጻፈልኝ ስለሆነ ነው። አፍናን ሰርጀሪውን አድርጋለች፣ አንድ እግሯን ተቆርጣለች። ለቄሱ ያቀረበው ጥያቄ እጅግ በጣም ወሳኝ ጥያቄ እሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት አንድ ኦርቶዶክሳዊ ከነ ክሩ ከነ መስቀሉ ከነ ክሯ መግባት ስትችል በጆሮጌጥም በምንም መስቀል አድርጋ ስትገባ አንዲት እስላማዊ ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላቸው? የኛም ጥያቄ ይሄ ነው። በመዲናችን አዲስ አበባ ዛሬ ሰላሳ ሶስት ጥንዶች ወይም ባለትዳሮች ፍች ይፈጽማል። ፈመን ሸረሐ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። የተከበራችሁ ባላችሁበት ሰላም ዝና ተረደች ነጋገ ተዶ ተሁላ እንዲሁም ደግሞ በስተመጨረሻ እህታችን እንግዲህ ሰርጀሪዋን አድርጋለች ነበር። አላመናችሁም። ብዙዎቻችሁም ደግሞ እና እውነት ልታግባን አላግባን፣ እኔ ራሱ እያመንኩኝ አይደለም። ለማንኛውም ሹክራን አመሰግናለሁ። አላብዛባችሁ፣ ይህን ቪዲዮ ላይክ ላይክ እያደረጋችሁ ተደራሽ እንድታደርጉት በአክብሮ ጠይቃችኋለሁ። ለእህት ወንድሞቻችን አሁንም ድረስ ድምፅ እንሆን ለማለት ተወዳለሁ። ወደ ቪዲዮ አልፍላችሁ። ስንቶቻችን ሰው እንዳያየን ብለን አላህ ግን እንደሚያየን እያወቅን ወንጀል ይሰ፣ አላህ በዛ ሰዓት መያዝ አቅቶት ነው ባሪያ እኮ ወደ እኔ ይመለሳል

ኢንሻአላህ ብዙዎቻችን እንደተማርበት ተስፋ አድርጋለሁ። ከአላህ ዝናት ተስፋ መቁረጥ እንደሌለብን እንዲሁም ደግሞ ምን የትኛውም ወንጀል ብንሰራ ወደ አላህ መመለስ እንዳለብን የሚያሳይ ቪዲዮ ነው። ኢንሻአላህ እንግዲህ ወንጀሎቻችንን የሁላችንም አላህ ይቅር ይበለን ለማለት እወዳለሁ። በስተመጨረሻ እኔም በጣም ስጠባበቅ ነበር። ነገ ኦፕራሲዮን እደረጋለሁ፣ ሰርጀሪ እደረጋለሁ ብላ አውርታ ነበር፣ ትናንትና ባቀረብኩት ቪዲዮ ማለት ነው። ትናንትና ነበር የምትደረገው ብዙዎቻችን እህታችንን ሲ ጠይቋት ነበር እህታችንም ምላሽ ሰጥታለች በእህታችን አፍናን ጉዳይ ማለት ነው በተደጋጋሚ ስለ አፍናን እየጠየቃችሁ ነው በውስጥም እየተጻፈልኝ ስለሆነ ነው አፍናን ሰርጀሪውን አድርጋለች አንድ እግሯን ተቆርጣለች እንግዲህ አላህ ሰብር እንዲሰጣት እንዲያጠነክራት ዱ አድርጉላት የእሷ ሰብር እኛንም ወላ ትምህርት ሆኖናል ብቻ ዱ አድርጉላት በዱ አግዟት በስተመጨረሻ እንግዲህ ይህንን መረጃ ሰምተናል። እህታችን አሁንም ድዋ ያስፈልጋታል። ሰርጀሪዋን በጥሩ ሁኔታ እንዳደረገች ተነግሯል። በዚህ በምስሉ ላይ እንደምትመለክት ማለት ነው እንግዲህ የካንሰር ታማሚ ነበረች። በግድ እግሯ መቆረጥ እንዳለበት ተነግሯት፣ ገንዘብ ሲሰባሰብላት ነበረ። በስተመጨረሻ ህንድ ሀገር ነው አሁንም የምትገኘው። ይህ የዛሬ ቪዲዮ ነው። ሁላችሁም ሼር እያደርጋችሁ ዱዓ እንድታደርጉላት በአክብሮ ጠይቃችኋለሁ። አላህ በሰላም ወደ ቤተሰቧ ጋር የሚቀላቅላት አላህ ድርጋት፣ ጤናዋንም ደግሞ ይበልጥ ይመልስላት ለማለት እወዳለሁ። አጀማ የፍቺ ጉዳይ እንዴት ነው? በጣም ይህን መረጃ አይቼ ትናንትና በጣም ደነገጥኩኝ። እስኪ ምንድን እየተፈጠረ ያለው? በመዲናችን አዲስ አበባ ዛሬ 33 ጥንዶች ወይም ባለትዳሮች ፍቺ ይፈጽማሉ። ታዲያ ይህ ነገር ላለፉት ሶስት ወራት ቀጥሎም ነበር። ከሰኔ ወር እስከ መስከረም ወርም ሶስት ሺ ሰላሳ ሁለት ጥንዶች ወይም ባለትዳሮች ፍቺ እንዳደረጉም ተገልጿል። ይህንም የገለጸው የከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ነው። እናንተ የዚህ ፍቺ ምክንያት ምን ይመስላችኋል? ሐሳባችሁን በኮመንት ሴክሽን ላይ ማስቀመጣችሁ እንዳረሱ በቅድሚያ ለሁላችንም አላህ ጥሩ ጥሩ ትዳር ይስጠን። በነገራችን ላይ በየእለቱ አሁን ተጋቡ ከሚባሉት ተፋቱ የሚባሉት ነገር እየበዛ ነው። በቀን 33 ሰው እንደተፋቱ እንግዲህ መረጃው ያሳያል። ከዛ አልፎ በዚህ በሶስት ወሩ ሶስት ሺ ምናምን ሰዎች፣ ምንድን ነው መሰየው? ምንድን ነው ያጀማ? የኑሮ ውድነት አይደለም ሰው፣ በአላህ እርዚቅ በአላህ ራህመት ነው እየኖረ ያለው። ግን ከዛ አንጻር አለም፣ ይሄ ብቻ ወላህ፣ አለም አላህ ያሳምርልን የሁላችንም። ግን በተለይ ትዳር ውስጥ ያላችሁ ሰዎች እስኪ ኮመን ጻፉልኝ፣ አነበዋለሁ። ለእኔ የሚጠቅም ከሆነ ቀጣይ ይዘላለብ ማለት ነው። እና ከምን አንጻር ነው ብዙ ሰዎች የሚፋቱት? አላህ ይጠብቀን። በትዳር ውስጥ ያላችሁ አላህ እስከ መጨረሻ ውለዱ፣ ክበዱ፣ ድመቁ፣ ሻብርቁ ብያለው። አሁን ላይ እንግዲህ በጣም አሳሳቢ ጉዳይ የሆነው የአክሱም ሙስሊሞች ጉዳይ ነው። እህቶቻችን አሁንም ድረስ በኒቀባቸው በሂጃባቸው ኬዝ ከትምህርት ገበታቸው እየተፈናቀሉበት ያለበት ሁኔታ ነው። አንድ አመት እንግዲህ ላግ አድርገዋል። ጋዜጠኛ በነገራችን ላይ እግረኛው የሚባለው አንድ ቄስን እንግዲህ የሃይማኖት አባትን ጥያቄ ጠይቆታል። አክሱም ውስጥ ዝሙተኛ በበዛበት፣ ሴተኛ ዳሪ በበዛበት እንደፈለጉ በሚሆንበት ሀገር ላይ እንዲሁም ደግሞ እንግዲህ የኦርቶዶክስ እምነት ተከታዮች መስቀል አስረው ነጠላ ለብሰው እየገቡ እንዴት ነው ሂጃብ ለብሳ ኒቃብ ለብሳ እንዴት ነው የማትማረው? እንዴት ነው ልግባ ስትል የምትከለከለው? የሚል ጥያቄ አንስቷል። እንግዲህ የቂሱ ምላሽ አለ። ኡስታዝም በዛ ላይ ሀሳብ ሰጥቶበታል። እናንተም ድምጽ ልንሆን ይገባል። እንሻላ አሁንም ፍትህ ልንጠይቅ ይገባል። የህግ መንግስቱ ወይንም ደግሞ በፍርድ ቤት ደረጃ ጸድቆላቸዋል ትምህርታቸውን ይማሩ ሂጃባቸውን ለብሶ የሚል ነገር ግን አንዳንድ ሙስሊም ጠሎች የሆኑ አካላቶች አሁንም ድረስ አሉ። በእነሱ አማካኝነት ከንቲባውም ጭምር ከልክሏል ማለት ነው። እንግዲህ ይህን ቪዲዮ በጋራ እንመልከት። ለብዙዎች ተደራሽ እንደታደርጉልኝ ባክብሮ ጠይቃቸዋለሁ። እንሻ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምንም በምን መስቀል አድርጋ ስትገባ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላቸው? የእኛም ጥያቄ ይሄ ነው። የሃይማኖት እኩልነት የሌለባት አክሱም ሙስሊሙን የምትገፋ የሆነች አክሱም፣ ሌላውን የበላይ ለማድረግ የምትታትር የሆነች አክሱም። በፍጹም እንደዚህ አይነት አክሱምን ልንቀበል አንችልም። ሙስሊም እህቶቻችን ወንድሞቻችን፣ በነጻነት ሃይማኖታቸውን እየከወኑ እየፈጸሙ ይሄ የጌታ ትእዛዝ ነው። ከላ ላ ቱጢዑሁ ወስጁድ ወቅተሪብ። እንደዚህ አይነት ሰዎችን በፍጹም አትታዘዛቸው። ሱጁድ አድርግ ወደ አላህም ተቃረብ። ሂጃብ አድርጊ ወደ አላህም ተቃረቢ። በፍጹም ይህንን ነገር ግልጽ የወጣ ያገጠጠ አይን ያወጣ የሆነ ክህደት ነው። በሴኩላሪዝም ስም እኩል አስተዳደራለሁኝ፣ ፍትህ አለ፣ ሃይማኖታዊ መብት አለ ምናምን የሚባልባት አክሱም ማለት ነው። ስለዚህ ይህንን ነገር ነው እኛም እየታገልን ያለ ነው። ቀጣይ ቪዲዮን ደግሞ ሰምተን እንመለስ። ሴቶች እኮ ተሸፋፍ ነው መሄድ ነው ያለባቸው በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን፣ እንጂ ተሸፋፍነው ተረከዛቸው የማይታይ እኮ ነበር። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይህን ያዛልና ተሸፋፍነሽ ስኩል ግቢ ግን አትባል። ያ ትምህርት ቤት ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ ደስ በንግግሬም እኮ ተናግሬዋለሁ። እኔ በሆን ደስ ይለኛል። እንዲያው ጠቅላላ በእምነት ሁሉ በየንትን ቢሆን ከሆነ ለእኔ ምን ችግር የለም። ልጆችም ገጥም አድርገው ተጠርቶ መስቀላቸው፣ እንግዲህ እኛም ያው ይህንን የእምነት አባት ተብዬ የሆነ ሰው ነው። እንግዲህ ሰዎች ይህንን ሰበብ አድርገው ይህንን መነሻ አድርገው ሙስሊም እህቶቻችን ወይም ሙስሊሞች ሒጃብ ለብሰው የሚገቡ ከሆነ እኛም ነጠላ ለብሰን እንገባለን ያሉት ከዚህ አንግል ነው። ሃይማኖታችሁ፣ እውነት እርስዎ እንዳሉት የሚያዝ ከሆነ ይህን ነገር ብትተገብሩት የመጀመሪያ ቁጥር አንድ ደስተኛ የምንሆነው እኛ ሙስሊሞች ነን ምክንያቱም ዝሙት ይቀንሳል ባለጌነት ይቀንሳል ሌላም መጥፎ የሆኑ ተግባራቶች ይቀንሳሉ እህቶቻችን በማንኛውም እምነት ላይ ያሉ እህቶቻችን ተሰተረው ተደብቀው ተሸፍነው የሚሄዱ ከሆነ ነገር ግን እርስዎ አሁን እዚህ ላይ የገለጹት ነገር ምንድን ነው? ሃይማኖቱ ለማዘዝማ ያዝ ነበረ፣ መጽሐፍ ቅዱሱ ያዝ ነበረ። እንደዚሁም ደግሞ የአክሱም ተማሪዎችም ይሄ ነበረ መለያቸው። አሁን ግን ይህን ነገር ከአውሮፓ ያመጡት የሆነ እኩይ የሆነ ተግባር እንደሆነ በራሶት አንደበት እየመሰከሩት ነው። የእናንተ ተከታይ የሆኑ እምነት ተከታይ የሆኑ እህቶች ይህን ነገር እንዲያስቀጥሉ ቢቻል ይፈቅዱ ነበር፣ ፍላጎቶትም ነበር። አሁን ትምህርት ቤቱ ስለከለከለ ሳይሆን እንደዚሁም ደግሞ ህገ መንግስቱ ስለከለከለ ሳይሆን ልጆቻችሁ ታዛዦች ስላልሆኑ ነው። ከሃይማኖታቸው ይልቅ እነሱ የአውሮፓውያኖችን ስታይል የተከተሉ በመሆናቸው የመጽሐፍ ቅዱስና የሃይማኖትን መመሪያ ወደ ዳር በመጣላቸው ምክንያት ነው ይሄ ነገር ያልሆነው። ከዛ በኋላ ይህንን ደግሞ በተናገሩበት አንደበት ደግሞ ምን አሉ? አይ ይሄ የሃይማኖት ተቋም ራሱን የቻለ የሃይማኖት ተቋም ነው፣ ስለዚህ ፍጹም ሊሆን አይችልም አሉ። እንደገና ተመልሰው መጡና ደግሞ ድጋሚ ትምህርት ቤቱ ከፈቀደላቸው አሉ። አሁን ትምህርት ቤቱ እንዳይፈቅድላቸው እኮ ከምታደርጉት ውስጥ እናንተ በግንባር ቀደምነት እናንተ ናችሁ። አሁን እናንተንኛ ልናስፈቅድ አይደለም። የትምህርት ቤቱንም አስተዳደር ልናስፈቅድ አይደለም። የአካባቢ ሰላምና ጸጥታ ዘርፍም ልናስፈቅድ አይደለም። የምናስፈቅድበት ጊዜ፣ የምንለማመጥበት ጊዜ አልፏል፣ አልቋል። አሁን ለሀገር ደህንነት ለሀገር ሰላም የምትጨነቁ ከሆነ የምታስቡ ከሆነ እነዚህ እህቶቻችን ወንድሞቻችን ወዳችሁ ሳይሆን በግዳችሁ ልትፈቅዱላቸው ይገባል፣ ሊሰግዱ ይገባል። ይሄ እየጠየቅናችሁ እንጂ እየለመንናችሁ አይደለም። ኢንሻአላህ አክሱም ላይ መስጊዶች ይሰራሉ፣ ሂጃቦች በድንባርጉ በገፍ ይለበሳሉ፣ ንቃቦች ይለበሳሉ። አዛኖች ደግሞ በየቦታው በየአካባቢው ላይ አዛኖች በጣም በገሃድ ይወጣሉ፣ ይታወጃሉ። ብእዝንላህ ወላሂ ማይቀር ነገር ነው። ፍትህ ለአክሱም ወገኖቻችን፣ በተለይ ደግሞ እህቶቻችን፣ ተማሪዎቻችን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈመን ሸረሐላሁ ሰድረሁ ሊልኢስላሚ ፈሁወ አላ ኑሪን ሚን ረቢህ። እንሻላ ቪዲዮውን ተመልክተናል። ለማንኛውም ፍትህ አሁንም እንጠይቅ ለማለት እወዳለሁ። የውሳዝንም ሀሳብ የቄሱንም ሀሳብ ተመልክታችኋል። እንሻላ እንግዲህ ድምጻችንን ወይም ደግሞ ይህን ነገር ጋብ ልናደርግ አይገባም። ይበልጥ አጉልተን እንግዲህ ድምጻችን ማሰማት አለብን ብዬ ያስባለው የሃይማኖት አባት ነኝ የሚለው ደግሞ እና ኡመር ኮምቦልቻ ተመልከቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን ይህንን ቪዲዮ ሳይ ደነገጥኩኝ። ወረበልቃባ ዋሃብያ

ያ ጀማ ሰማችሁ ሰማችሁ? ያለው መስረቅን የሚፈቅድ ሶላትን ቀንሶ ለረካ የሚሰግድ ዝሙትን የሚፈቅድ ዋህብያ፣ ኢና ሊላህ ወኢና ኢለይሂ ራጂዑን። ይህ ትልቅ ሰው ይባላል። ይህ የሃይማኖት አባት ነኝ ይባላል። ሼክ ሼክ ነው። አሁን ይሄ በአላህ፣ ኢና ሊላህ ወኢና ኢለይሂ ራጂዑን። እንደዚህ አይነት አስተምሮ እንዴት ነው በጭፍን የምትከተሉት ያ ጀማዓ እንዴት ነው ይህንን የሃይማኖት አባት ይህ ሀገር ይመራል ብላችሁ የምትቀበሉ? ቆም ብላችሁ ስታ። የአህባሽ ጥመት እዚህ ደረጃ የደረሰበት ሁኔታ ነው። በየቦታው ሼኮች መጣራት፣ በየቦታው ሌላ ነገር ማምለክ፣ በየቀብሩ ሌላ ቦታ ይሄዱ፣ ብዙ ነገር። ቆም ብለን መሰብ ያጀማል ይህንን ተንተርሳችሁ የምትሳደቡ ሰዎች አለ እንዲህ እየሰማችሁ እንዲህ እምነትን እያራከሱ ባለፈውም በጦጣ ምናምን ከዚህ ጋር ተያይዞ ወንድሜ ሰፋ ያለ ማብራሪያ ይሰጥበታል። በጋራ እንመለከታለን። ይሄ ነው እንግዲህ የሀባሾቹ ኡስታዞች፣ በዚህ መልኩ ነው እየተሳደቡ እያንቋሸዋለን። አዑዙ ቢላሂ ሚነ ሸይጧን ረጂም ብለናል። እና ሊላ ና አላህ ይጠብቀን፣ ሁላችንም መጨረሻችን ያሳምርልን። በዚህ መልኩ ግን አፍ መክፈት ተገቢ አይደለም። ይሄ ነገር በወንጀል ደረጃ ራሱ ያስጠይቀዋል። እና የሚመለከተው አካል መጅሊስም ሆነ ይህን ነገር እርምጃ ሊወሰድበት ይገባል ብዬ አምናለሁ፣ እንደኔ ማለት ነው። ምክንያቱም የሌለብንን ባለፈው ሲፈለግ የነበረው የሌላ እምነት ዋሃብያ ገዳይ ነው ምናምን ሲል አልነበረ? ይህም ሰው በዛ ደረጃ መፈለግ አለበት ብዬ አምናለሁ። እናንተስ በዚህ ጉዳይ የምትላላችሁ? ወንድሜ ከዚህ ጋር ተያይዞ ያስተላለፈው መልእክት አለ። ዋሃብያ ጦጣ አምላኪ ነው ምናምን ሲልም ነበር። ያም ነገር በቅርብ የተናገረው ንግግር ነው። ይሄ ነገር ለብዙዎች ተደራሽ አድርገን ለህግም ሆነ ይመለከተው አካል ልባት ቢሰጥበት የተሻለው። ምክንያቱም እንደዚህ አይነት ነገር ዝም በተባለ ቁጥር ብዙ ነገር ነው እያሉ ያሉት። ሰውን በዚህ ደረጃ ማክፈር ምን የሚሉት ነው? ኢላሂ ሰውም ካፊር ካልሆነ ያ ሰው ካፊር ነው ማለት ራሱ ከእስልምና ያወጣናል። ራሳችን ያከብርናል። የምታውቁት ነገር ነው። ይህ ነገር ጥንቃቄ እናድርግ። ቪዲዮን እንመልከት። ሀሳብና ስህታች ውስጥ ውበት አላህዛና አሻንጉሊን ጤና የሚሆንሮጣ የሚሆን አይደለም። ዛሬ ወጣቱ የተውሒድን ምንነት በተረዳበት በአድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ከዚህ በፊት ባሉ ጊዜያት እንዲሆን አልተሳካል። በጣም የሚያሳዝነው አንተን ዑመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው በስርዓታቸው ሰው ቀብር ጋር እንዴት ይጣበቅ? ቀብር ላይ ዶሪህ ካልገነባው ቀብርን ካላመለኩ ሙታንን ካልተጣራው

ኢስላማዊ አስተሳሰብ ቀርቶ ሰዋዊ አስተሳሰብ ራሱ ያለው አይመስልም። እስላማዊ አስተሳሰቡን እስላማዊ ስርዓቱን እንተወውና አንድ ሰው እንደ ሰዋዊነት በሰውነቱ የሚናገረውን ነገር ራሱ አስተንትኖና ምን እየተናገርኩ ነው የሚለውን ነገር አውቆ ሊናገር ይገባ ነው። አህል ሱና ወል ጀማዎች በእርግጥ ከእነዚህ አካላት አህባሽ ከሚባሉ አካላት ቅርንጫፋዊ ልዩነቶች ሳይሆን ዋና ዋና መሰረታዊ ልዩነቶች እንዳሉ ግልጽ። ነገር ግን የፈለገ ልዩነት ቢኖር የሚያመልኩት አምላክ እንዲህ ነው ብለን የእኛን አምላክም አብረን አንሳደሉ። ለምን አቅላችን ይሰራላ። በትክክል እናገናዝባለን እድሜው እንኳን የማይመክረው ውስጡን በጥላቻ የሞላ ግለሰብ እኔ እንኳን ይህን ግለሰብ ኡመር ኮምቦልቻን ከብዙ አመታት ገድ ታውቋል። ዋሃብያን የሆነ አስፈሪ ነገር እያደረገ እየሳለ የሚያቀርባቸው ነገሮች ድሮ ጀምረን እንሰማቸዋለን። ስንት አመቱ ከዚህም አለፈና ዛሬ ደግሞ ዋሃብዮች ብሎ የሚያመልኩት አምላክ ብሎ ደግሞ እንደዚህ አይነት ድንበር ያለፈ ንግግር እስከ መናገር ደረሰ። የዚህን አይነት ጥላቻ ይዞ ይኸው እስከሚሸብት ድረስ ማለት ሃያ ሰላሳ ዓመት ሊሆነ ይችላል ዋሃብያ እያልክ በዚህ

በጣም የሚያሳዝነው አንተን ዑመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው፣ በስርዓታቸው፣ በእውቀታቸው የተመሰከረላቸው አደብ ያላቸው ዑለሞች ታያቸው፣ ራሱ ሀያ የምታደርጋቸው ታላላቅ ዑለሞች ባሉበት አገር ላይ በዛ አገር አንተ መጠራት በኢስላም ስም ከሊባኖስ የተመሠረተ የተክፊር እምነትን በሙስሊሙ ላይ ለመጫን እየተጋጋጠ ያለ ግለሰብ ነው። አቋማቸውን በደንብ አስተውላቸው ከሆነ የማያከፍሩት ሰው የለም። እነሱ ለማክፈር የሚጠቀሙት ከእነሱ ጀማዓት

ቅዱስ ላይ የተመሰረተን ሙስሊሙን ከእምነቱ ማስወጣት የሰለሙትንም አልሰለማቸውም እያሉ ሰው ከተውሂድ ብርሃን ወደ ኩፍር ጨለማ እንዲገባ ቀጥ ካለው ከሱና መስመር ወደ ጥመት መንገድ ወደ ሆነው ወደ ቢድአ መንገድ የሚጣሩ ሰዎች ና። የእነዚህን ሰዎች ማንነት በሰሞኑ ክስተት በደንብ ተመልክታቸዋል። ሰው ቀብር ጋር እንዴት ይጣበቃል? ቀብር ላይ ዶሪህ ካልገነባው ቀብርን ካላመለኩ ሙታንን ካልተጣራው